አሰላሙ አሌይኩም ራህመቱላሂ ወበረካቱ ወድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ እኔ ደህና ነኝ አልሐምዱሊላህ ዛሬ የመጣሁበት ዋናው ነገር በራሴ አይዲያ እንድመጣ በራሴ ቪዲዮ እንዲሰራ አበረታቶኝ ላይክ ሸር ሰብስክራይብ በማድረግ ገዙኝ ማለት ነው ኢንሻአላህ አዲስ ነገሮችን በቃ አስገበኛችኋለሁ እንደዚሁም ደግሞ እሰራለሁ እንሻላ ዛሬ የመጣሁበት ግን ትርፍ ቦታ ካለሽ እንደ ዝንጓሮ ካለሽ አትክልት ትከይ፣ አንዳንድ ነገሮችን እራስሽ ቻይ ከምትገዢ እያላችሁ እኝህቶቼ ላስጎበኛችሁ ነው የፈለኩት ማለት ነው። እንግዲህ በአቅሜ ያለመኋቸው ነገሮች አሉ። እንደዚህ ጉም ደግሞ ከአረብ ሀገር ይሄን ይዤ መጥቼ ነበር ማለት ነው። በክዶንስ በክዶንስ ይዤ መጥቼ ነበረ። እስኪ ምን እንደደረሰ አሳያችኋለሁ ማለት ነው። እንደዚሁም የተከልኳቸውን ነጭ ሽንኩርት፣ ጥቅል ጎመን፣ ሁሉ ነገር የተከልኳቸውን ነገሮች አሳያችኋለሁ። የበክዶንስ ነገር ግን ማለት ነው የሚገርም ነው። ፍሬውን ነው ገዝቼ የመጣሁት እዚህ ውስጥ አሁን ፍሬ አሉ ማለት ነው። ግን ቀርጃለሁ፣ እንደምታዩት ዘርቻ አለሁኝ። ዘርቻው ግን ቅጠሉ ተቀየረብኝ ማለት ነው። አላቅም፣ ገና ለጋ ስለሆነ ነው። ሲያድግ ይለወጣል የሚለውን አብረን የምናየው ይሆናል እንግዲህ ከአሁን በኋላ በራሴ አይዲያ በራሴ አንዳንድ ነገሮች እንድመጣ እገዙኝ። እንሻአላ እስካሁንም ዩቲዩብ ክፍያ አልከፈለኝም፣ ዝም ብዬ ነው ቪዲዮ የምሰራው። ስለዚህ እናንተ ካገዛችሁኝና ካበረታታችሁኝ፣ ቪዲዮን ካያችሁልኝ የማይለወጥ ነገር የለምና አገዙኝ ማለት ነው። አበረታትኝ ሻ ላይክ፣ ሰብስክራይብ ማድረግ አበረታትኝ። እንሻላ ወደ ዋናው ልመልሳችሁና እንግዲህ ላስጎብኛችሁ አብራችሁኝ ቆዩ ላችኋለሁኝ። ላይክ፣ ሸር፣ ሰብስክራይብ አይረሳ ሀባይብ ዛሬ የማስገበኛቸው እንግዲህ የጓሮ አትክልት ነው ማለት ነው። የጓሮ አትክልት እንግዲህ እንደምታዩት ነጭ ሽንኩርት ተክያለው ማለት ነው። ነጭ ሽንኩርት አልፎ አልፎ ማለት ነው። አሁን ሙቀት ስለሆነ በጣም እንትን አለብኝ ማለት ነው። ጧት ውሃ ጠጥቼው ነው አሁን። ከዛ በኋላ በኋላ ላይ ደግሞ እንትን ላለሁ ማለት ነው። ይኮተኮታል ይኮተኮታል ማለት ነው። እንደምታዩት ነጭ ሽንኩርት እንግዲህ እየደረሰ ነው እየደረሰ ነው። በጣም ተወዷል ነጭ ሽንኩርት። አሁን አዳ አረሞቹን ምናምን እንደዚህ እያራረምኩለት ነው እላችኋለሁ። ይህ እንደምታዩት ነጭ ሽንኩርት ነው። ለእሸት ተሆነኛል ብዬ ነው የተከልኳት ግን አልፋፋል እንደምታዩት ስሩ ማለት ነው። ስሩ እንደዚህ ነው አልፋፋ አለ ማለት ነው። ወፍራም አልሆን አለ። በረሃውን አልችለውም አለ ማለት ሙቀቱን፣ አገራችን ለነገሩ ሙቀቱ ሆኗል። እንደዚሁም ደግሞ ጎመን እንደምታው ዘርቼበታለሁ፣ ጎመን ዘርቼበታለሁ። እነዚህ ጎመን ናቸው። እኛ ዛሬ አትክልት እናስጎበኛችኋለሁ። ሁለተኛ ደግሞ እንትን ማለት ነው፣ በሁዶንስ ተዘራለሁ ብዬ ከዱባይ አምጥቼ ነበረ። ይሄ እንደምታውስ በሁዶንስ በክዶንስ እንደዚህ ይሆንልኛል ብዬ አምጥቼ ከዘራሁት በኋላ እዚህ ላይ ተወሰናለሁ። ከዘራሁት በኋላ ምን ሆነ መሰላቸው? አረም ሆነብኝ ማለት ነው። አረም ሆነ። እኔ እንጃ ሲያድግ ይቀየራል፣ ላይቀየርም፣ አብረን የምናየው ይሆናል ማለት ነው። አሳያችኋለሁ። እኔ ዘራሁበት ቦታ ይሄን እንግዲህ አምጥቼ ነው ተቆርጧል። ዘርቼለታለሁ፣ ግማሽን ዘርቼዋለሁ። ግን እዚህ ላይ እንደምታወስ ያምራላ፣ በክዶንስ ያምራላ አላቅም። እኔ አሁን ሳየው ደግሞ አረም ነው የሚመስለው እኔ የዘራሁት ማለት ነው። አገሩ ተቀይሮበት ነው መሆኑ ነው። አላቅም። ከዱባይ ነው ያመጣሁት ዘሩን ማለት ነው። የሚገርማችሁ አምስት ብር ነው እቺን የገዛሁት ማለት ነው። አምስት ብር። አብራችሁ ይቆዩ። እንደምታውስ እንግዲህ ይሄ ነው በክዶንስ ብዬ የዘራሁት። ስታውት በክዶንስ ይመስላል። እ ሲቀረብ አድርጌ ላሳያችሁ ማለት ነው። ይሄ ስታውስ በክዶንስ ይመስላል ሊመስል ይችላል። እንግዲህ ሲያድግ ምን እንደይመስል አሳያችኋለሁኝ። ብዙ ነበር የሰራሁት። ቅጠሉ በጣም ሰፋብኝ። አላቅም ለምን እንደተቀየረ ማለት ነው። ለምን እንደተቀየረ አላቅም? ይሄ በክዶንስ ነው የዘራሁት እኔ እንጃ ለምን እንደተቀየረብኝ ማለት ነው። ለማንኛውም እስቲ ይደግና እናየዋለን። እንደምታዩት ማለት ነው ቦታው ተቀይሮበት ሊሆን ይችላል ብዬ አስባለሁኝ። አረብ ነው ይመስለው ሳየው ማለት ነው። ግን አድጎ በህዶን ሲሆናል አይሆንም የሚለውን ደግሞ አብረን ምን ይሆናል። እዚህ ደግሞ እንግዲህ እንደምታዩት ጥቅል ጎመን ነው የተከልኩት ማለት ነው። ይሄ ጥቅል ጎመን ነው። ጸሐይ ስለሆነ እንግዲህ ይታያችሁ አይታያችሁ፣ ጥቅል ጎመን ነው። ገና መጠቅለል አልጀመረም እላችኋለሁ። የጓሮ አትክልት በቻልኩ ሳቀም አንዳንድ ነገሮችን እየተከልኩ ነው። እንደምታዩት ይሄ ጥቅል ጎመን ነው። ጥቅል ጎመን ተክዬ ነው። ውሃ ስላለኝ እዚሁ ቅርብ ቦታ መስኖም ስላለኝ፣ ሁለተኛ ቧንቧም አለኝ። ግን ቧንቧ ከመጠቀም እንትን ውሃ ስላለ ማለት ነው። ውሃ ስላለ የፈለጋችሁትን ነገር እንትን ማለት ትችላላችሁ። ችግር የለውም ማለት ነው። እና ቲማቲም እንደምታስ ደግሞ ቲማቲም እንግዲህ ቲማቲም እንደዚህ እንትን ብያለሁ ማለት ነው ያልምጃለሁኝ ለተቻለኝ አቅም እንግዲህ ተፍ ተፍ ተፍ ተፍ ነው ማለት ነው። የጓሮ አትክልት ለቻልኩ ሳቀም ማለት ነው። ሸንኮራው ምን ሁሉም ነገር እንዳይቀር በተቻለኝ አቅም እንትን ነው ላቸዋለሁኝ። እንግዲህ በራሴ ቪዲዮ እንድመጣ አንዳንድ ነገሮችን እንድሰራ እናንተ ሰብስክራይብ፣ ላይክ በማድረግ አብርታችሁ ታባይዎች ብራሲ አይዲያ ብራሲ ፕሮግራም እመጣለሁ ኢንሻአላህ። ለእናንተ ይጣቀማል የሚለውን ለማስተላለፍ ወደኋላ አልልምላችኋለሁኝ። እንደምታዩት ከስደት መልስ እንግዲህ ያለመድኩት ናአና ነው ማለት ነው። ናአና ጧት ጧት ሻይ በጣም ነው ሚጣፍጠኝ ማለት ነው። ናአና እንግዲህ እንዴት እንደለመደልኝ ማሻላ፣ እንደምታዩት ማለት ነው። የእኛ ሰው ያው እንግዲህ በየቤቱ ለምዷል እንጂ ገበያም አይሸጥም። እንደነዚህ በክዶንስ ምናምን ያሉ ነገሮች አይሸጡም ማለት ነው። ቢሸጡ አሪፍ ነበረ። ምክንያቱም በትንሽ መሬት ላይ ማምረት ይቻላል ማለት ነው፣ እንደነዚህ ያሉ ነገሮች። ምክንያቱም አይቻ አሁን አንዲስ ዛፍ አንድ ስንት ነች የተከልኳት፣ እንደዛ አምሮባታል ማለት ነው። እና ራስ መቻል ይባላል ማለት ነው። እኔ በጣም ነው እምወደው የጓሮ አትክልት። ይሄ ጥርስ መፋቂያ ነው። ይሄ እንደምታስ ይሄ ጥርስ መፋቂያ ነው። የደጋ ጥርስ መፋቂያ ይባላል ማለት ነው። እና ጓሮዬ ላይ የሆነ በቃ የጓሮ አትክልት እንዲጠፋ አልፈልግም። እንግዲህ በህዶንሱ ይሆናል አይሆንም። እንደምታውስ ይሄ ሁሉ ራሱ በህዶንስ ነው ማለት ነው፣ በህዶንስ ነው። ይሄ ግን ከጠሉ በጣም ሰፈብኝ ሲስ እናንተ ወጥ ማለት ነው። አበቃቀሉ በህዶንስ ይሆናል አይሆንም። ወላይ ኔ ራሱ በጣም ነው የገረመኝ ማለት ነው። እንትን ዘርቼ ምን መጠበቂያ አሉ ኧረ እኔ በጣም ነው የገረመኝ። ሳረብ ነው ማለት ነው አረብ ነው ነው ሳገር ተቀይሮበት ነው የሚለው፣ ነገር ግን አሳሳቢ ሆኖብኛል ማለት ነው። እስኪ በቃ ሰፕሬዝ የምታደርጉኝ ካላችሁ የፋሶሌ ፋሶሌ ዘር ላኩልኝ ማለት ነው። የፋሶሌ ዘር ላኩልኝ። ዛሬ እንግዲህ ጓሮዬን ነው የማሳያችሁ ማለት ነው። እና ግቢሽ ላይ አትክልት ትከይ ምና የምትሉ ይህቶች አላችሁ፣ ተክላለሁ እንደምታዩኝ ተክያለሁኝም ወደ ኋላ አልልም። እንደምታዩት እንግዲህ ነጭ ሽንኩርት ራሴን ለመቻል በቃ አንዳንድ ከምገዛ ለራሴ ለመቻል እየሞከርኩ ነው ማለት ነው። እንደዚህ ዘርች ያለውን እንደምታዩት አርጎልኛል አርጓል ማለት ነው። ያው ወፈር አላለም እንዲያኮርት ፍሬው ትላልቅ እንዲሆን ወፈር አላለም እንጂ እንደምታዩት አምሮበታል ማለት ነው። አልሐምዱሊላህ አልhamdulillah ያው የአየሩ ዝናብ የለም። ቢሆንም እኛ ትንሽ ውሃ ስላለ የፈለግነውን ነገር እዚህ እንትን ማለት እንችላለን ማለት ነው፣ መስራት እንችላለን እላችኋለሁ። እንደምታወት ነጭ ሽንኩርቱ ይሄን ይመስላል። እና ውድ እና የተከበራችሁ የቻናሌ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙት ይበልልኝ። አበረታቱኝ።